አንዳንድ ሙስሊም ሴቶች ሱሪን መልበስ ይቻላል ይላሉ። ነገር ግን ሱሪው ሰፋ ካለ ምን ችግር አለው? እንዲሁም ልክ እንደ ፋሽን ይዘውት ይታያሉ። ይህ ከሸሪዓ አንጻር እንዴት ይታያል? ወላድ እናት ምጥ ብዛት ወንድ ዶክተር ማዋለድ ይችላል ወይ? የእናትን እግር ዝቅ ብሎ መሳም ወይም

መልስ የምንሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው አንዳንድ ሙስሊም ሴቶች ሱሪን መልበስ ይቻላል ይላሉ። ነገር ግን ሱሪው ሰፋ ካለ ምን ችግር አለው? እንዲሁም ልክ እንደ ፋሽን ይዘውት ይታያሉ። ይህ ከሸሪያ አንጻር እንደ ይታያል? የሙስሊም ሴትን አለባበስ መስፈርቱን ገልጸናል ካሁን ቀደም። አንዳንድ ሰዎች ይላሉ ዲንን መጫወቻ ማድረግ የለብንም። ዲናችንን ከማን መውሰድ ከማን መማር እንዳለብን ልናቅ ይገባል። ስሜት መከተል ጅህልና የተቆጣጠራቸው ሰዎች ሚሉትን የሚያደርጉትን ተከተለ መሄድ የለብን። አርአያችን አስተማሪያችን ነቢይ መሐመድ ናቸው። ከዛ በታች ያሉ ሰዎች እውቀቱን የቀዱት ከነቢይ ምንጭ ከሆነ እንቀበላለን። በተረፈ ኬት እንደተማሩ ከማን እንደወሰዱ ማይታወቁ ከምዕራባውያን፣ ከካፍሮች፣ ከፉጃሮች የተማሩትን ራሳቸው ስለጣማቸው ከስሜታቸው ጋር ስለሄደላቸው የሸሪዓ ልብስ ሊያለብሱ የሚፈልገው ምን ችግር አለው? ብዙ ችግር አለው። አላህ ተባረከ ወተዓላ ቁርአን ላይ ሴት ልጅ ጀልባብ ትልበስ ብሏል። ዩድኒን ዓለይሂና ሚን ጀላቢ ቢህና ፈአይነ ተዝሀቡን፣ ኢን ሁ ኢላ ዚክሩ ሊልዓለሚን። ቁርአን የወረደው ለመላው የሰው ልጅ መመሪያ እንዲሆን፣ መገሰጫ እንዲሆን። በቁርአን ካመነች በነቢ ካመነች ቁርአን ላይ ጀልባብ ልበሱ ተብሎ ታዟል። ቁርአን ላይ ወከዚህ ሐዲስ ላይ ተመሳሳይ በሆነ መልኩ የሴት ልጅን አለባበስ የሚገልጹ ጥቅሶች መመሪያዎች አሉ። ሶላት ስንሰግድ ወደ ኪብላ እንደምንዞረው ውዱእ እንደምናደርገው ወቅቱን እንደምንጠብቀው ሴት ልጅም ኢስላም ስላዘዘኝ ብላ ሂጃብ ስትለብስ የሂጃብ ስነስርዓት ምንድን ነው ብላ ጠይቃ ነው መልበስ ያለባት። ሰፊ መሆን አለበት። ሱሪ ሰፊ አል መላ ሰውነትን የሚሰትር መሆን አለበት። ሱሪ ብዙ ጊዜ ሙሉ ሰውነትን አይሰትርም? ይሰትራል እንኳ ብንል ቅርጽን የሚያሳይ መሆን የለበትም ስምንት ዘጠኝ የተባሉ የሴት ልጅ አለባበስ መስፈርቶች ከሐዲት ተጨምቆ የተወጡ ናቸው። ጠባብ ሆኖ የሰውነት ቅርጽ ሚያሳይ መሆን የለበትም። ስስ ሆኖ የሰውነት ቀለምን የቆዳ ከለርን አሻግሮ ሚያሳይ መሆን የለበትም። ከወንድ ጋር ሚያመሳስል መሆን የለበትም። ላዕና ላሁ ልሙተረጅላቲ ሚን ኒሳ ብሏል። ሴት ሆና እንደ ወንድ ወንድ የሚያደርጋትን ሴት አላህ ይርገማት ብሏል ነቢ ስላት ሰላም። ሱሪ መልበስ የወንድ መገለጫ ነው።

የህጃብ ስር ብትለብስ ችግር የለውም፣ ዓላማው ይበልጥ መሰተር ከሆነ ያሏል። አረጭራሽ ሆኑ ሴት ልጅ ወደ ሱሪ መጠጋት የለባትም፣ ቤትም ቢሆን ከጅልባብ ስርም ቢሆን ያሏል። እማ ጅልባብ ሳትሸፍነው ባባያ ሳትሸፍነው ሱሪ ብቻ ለብሳት እህድ፣ ይሄ ሀዋን ስሜትን የመከተል ከዲን የመራቅ ፋሽንን የመከተል ምልክት ነው። እኛ ፋሽናችን ረሱልን መከተል ነው። ሌላ ፋሽን የለውም። ዘመን፣ ሀገር፣ ብሄር፣ ጎሳ፣ እድሜ የማይገድበው የረሱልን ስ ላ ለም ሱና እኛ ፋሽን አናደርግም፣ ሱና ነው። ምን የሴት ልጅ ደግሞ የሴት ልጅ አለባበስ ደግሞ ከፋሽን ጋ ማያያይዘው ነገር የለም። ድሮ ፋጢማ ትለብስ የነበረውን አለባበስ ልትለብስ ነው የሚገባ አዒሻ ትለብስ የነበረው አይነት አለባበስ ሐፍሳ ቢንቱ ሲሪን ትለብስ የነበረውን አለባበስ የኢማሙ ማሊክ ልጅ የኢማሙ አህመድ ልጅ የሌሎችም አይማዎች ልጆች ይለብሱት የነበረውን ልብስ ነው ልብስ የሚገባ ሴት። ያኔ የነበረውን ሶላት እንደምን እንደምንሰግደው ዛሬም ያ ልብስ ነው ማለብስ ያለው። አላህ ተባረክ ወተዓላ ሶላተንም ሒጃበንም በአንድ አንቀጽ የነገረ፣ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ ወአቂምነ አሶላህ። ሦስቱ መመሪያዎች ባዳዎች ከመሆናቸው አንፃር በአንድ አንቀጽ የተነገ። አቂሙ ሶላተ ወአቱ ዘካ፣ ዘካን ስጡ፣ ሶላተን ስገዱ። ዘካና ሶላትን አላህ አጎራኝቶ በአንድ አንቀጽ እንደነገረ ሁሉ ሴት ልጅ ሆይ እንደ ጃሂልያ ሴቶች አትገላለች

ከሐው መባረርን ያስከትላል። አለባበሱን መቀየር ሐዋ አደም አንዲት ንዛፍ በመብላታቸው ምክንያት ልብሳቸው ከላያቸው ላይ እንዲገለጥ ተደርገዋል። ከዚህ አንዳንዶች መንብለዋል። ሴት ልጅ ሸሪዓ ያዘዛትን አለባበስ ትታ ጠበብ ያለ ስስ የሆነ ዐውራን ማይሸፍን መስፈርቱም ማያሟላ ልብስ መልበሷ አላህ እንደተቆጣባት ማሳያ ነው ያሉማ። ምክንያቱም አደምና ሐዋ አትጉዶ የተባሉት ንዛፍ በልተው አላህ በተቆጣቸው ጊዜ ልብሳቸውን የተገለጠው በከዳ። ሴት ልጅ ኢማኗ ሲደክም፣ አላህን መፍራት ስትተው ልብስ መቀነስ ትጀምራለች። ወላጅናት ሚጥ ብይዛት ወንድ ዶክተር መዋለድ ይችላል ወይ? ሴት አዋላጆች ከሌሉ ቤት መገላገል ካልቻለች፣ ሕይወት ለማዳን ለሕይወቱ አስጊ ከሆነ ምንም ችግር የለም። ለዱሩራ ካልሆነ በስተቀር አይደለም። ለወንድ ዶክተር ለሴት ዶክተርም አውራ ማሳየት አይቻልም። ከተገደዱ ነው የሚቻል ምጥ መምጣቱ ብቻ መገደድ ነው ወይ? ለመሰረቱ አይደለም። ላክም ባለንበት ጊዜ አላህ ተረሳል። ብዙዎች ዘንድ በአላህ ቁዋ በአላህ እርዳታ ነው መገላገሉ ሳይሆን በነርሶች እርዳታ ነው፣ በዶክተሮች እርዳታ ነው ሆኗል። ነገር ሴት ልጅ ለዲኗ የምትጨነቅ ከሆነ መቋቋም መወጣት የምትችለውን ስለውን ሸሪዓን ሳትጥስ ትሞክር። ነገር ግን ወዲያውኑ ራሷን አሳልፋ ለወንድ ዶክተር መስጠት የለባት በላልፉ ሁሉ የሴት አዋላጆች ሰነፎች ናቸው ወይም ደግሞ በቂ እርዳታ ያደርጉም የሚባልበት ሁኔታም አለ። አክላችን ላይ ምን ያክል ሰዎች እንደተጫወቱብን የሚያሳይ ማለት የሴትም የወንድም ባለሙያ ቀርቦ ወንዱን መርጠውም ይሄዱዋል። ሀያም ዲንም ሳስቶ ማለት ትንሽ ተሐሙል ሰብር ማድረግ ተስኖ ማለት ዕሙማን ከተገደዱና ለህይወት ከሰጉ ይህ አይነት እርዳታ ካልተገኘ ህይወት ያልፋል ከተባለ ወይም ከፍተኛ ጉዳት ህይወት ላይ አካል ላይ ይመጣል ከተባለው ይደረግ ችግር የለውም አላህን ከመፍራት ጋር የእናተ እግር ዝቅ ብሎ መሳም ወይም ለክብር ብሎ መንካት ይቻላል ወይ ቁጭ ባሉበት እዛው የወላጆች ነገር አግኝቶ መሳም ችግር የለው ወላጆችን ሐቅ ክብራቸውን ለመግለጽ ከሆነ እዚው ቁጭ ባሉበት ሁለቱም ቁጭ ባሉበት ወላከን ከላይ ወርዶ የወላጆች ነገር መሳም ከስጁድ ከሩኩዕ ጋር ስለሚመሳሰል

ይገባዋል ሁሉም የቁርአን አንቀጾች ምዕራፎች የተከበሩ ናቸው ሱረቱል ከውተርም ጭም አጭር ስለሆነ በቀላሉ ስለሚተሐፈዝ እንደዚህ አይነት አመለካከት ማኖር ውስጥ ላይ ሁሉም የአላህ ቁራኖች አንድ ከመሆናቸው አንፃር ሁሉንም ቁርአን መናቅ ነው የሚሆነው ሄዳ ሙስሊም ከዚህ ሊታገብ ይገባዋል ከውተር የሚባል ስም እንዴት ይታያል አጠራሩን ከቻላችሁበት ችግር የለም ብዙ ጊዜ ሐበሻ ከውተር አይደለም ከውሰር ነው። ስም አውጣት እራሱን የቻለ አደብና ስነስርዓት ስርዓት አለው። ስም ሲያወጡ መጠበቅ ያለባቸው አደቦች አሉ፣ መመዘኛዎች አሉ። የሆነችን ቃል ስለሰሙ ብቻ ለልጅ ወስዶ መለጠፍ ኋላ ላይ ሊያሳፍር ይችላል። መጠበቅ ካለባቸው መስፈርቶች አንዱ የአካባቢው ሰው ዘንድ የተለመደ ለጆሮ ሚቀል፣ ለምላስ የሚቀል መሆን አለበት። አረቦች ዘንድ የታወቀ ስም ሁሉ ሀበሻ ዘንድ አይመከርም፣ ማዕናው ስለሚቀየር ፍደሉ በመቀየሩ ስፋው በመቀየሩ። ከአረቦች ዘንድ ከሚታወቁ ደስ ከሚሉ አረብኛ በደንብ ምንችል ልናወጣቸው የሚመከሩ ስሞች አንዱ ቁራ የሚል ስም። ቁራ ማለት የአይን ማረፊያ ማለት ነው። ላክን በአማርኛ አንብበው ራውን ላላ አርገ ራ ሲላላ ላር ሌላ ይሆናል ማለት ነው። ማዕናው ፍደሉ መክረጁ መጠበቅ አለበትና ከውተር በመሰረቱ ችግር የለውም። በትክክል ልጅህ ከውተር ከሆነ ወይም ከሆነች ማለት ብዙ ጊዜ ከውተር ሆነው ስማቸው ከውተር ሆኖ ስራቸው ግን የሚያሳፍር ሽርሪር የሚሆን ብዙዎች ይኖራሉ ከውተር ማለት ብዙ መልካም ነገር ማለት ለተፋኡል ብታደርገው ምንም ችግር የለውም ልጁን ተርቢያውን ከማስተካከል ጋር ተርቢያውን ከማስተካከል ጋር ሁለተኛ አጠራሩን ከማሳመር ጋር ማለት ስም ለማውጣት ከጋዜጣ ከአረብ ሀገር የሚለቅሙ ሰዎች የአይሻን የሐፍሷን የኸዲጃን ስትሰጠው ይከብዳል የተለክ ሰዎች ስም ነው አዲስ ነው ፈልገው ማንም ያልጠራው ይላል የዩሱፍን ክሳ ሰምቶ የልጁን ስም ነክተል ያለ ሰዋል። ነክተል ይስም አይደለም። ፊዕልን አርስል መዓና አኻና ነክተል፣ አንቀጹ ሙሉ አይደለም ቆርጦትነውስ ወንድማችንን ከእኛ ጋ ላከው ነክተል፣ እህልም ይሰፈርልናል፣ ተጨማሪ እናገኛለን፣ እሱ ከእኛ ጋ በመሄዱ የሚል ነው። አላለቅም አኻና ነክተል ብሎ ቆርጧት፣ ወንድማችን ነክተልን ከእኛ ጋ ላክ ብሏዋልና። ልጅ ነክተል ልዋልይ ያለ ነክተል ማለት ሌላ ተጨማሪ እህል ሰፍረን እናመጣለን በሰው ልክ ነው የሚሰፈረው ማለት ነበር የተፈለገ ባህሉ መጀራ ስም ላይ ጥንቃቄ ማድረግ ያስፈልጋል ከሰው ወደ አንተ እውቀቱ ብቃቱ ከሌለ ሷሊፎችን አዋቂዎችን ማማከር ጥሩ ስም ያወጡላት ባዱንያም በአኼራ የሚያስደስት የሚያኮራ ስም ማለት የሁለት ረመባን ሶም አለብኝ የመጀመሪያው በእርግዝና ሲሆን የሁለተኛው ደግሞ በወሊድ እስካሁን አልሶምኩም። አላህ ተባረከ ወተዓላ ለታመመ ሰው ለመንገደኛ ለነፍሰ ጡር ላአጥሚ ሴት መብላትን ፈቅዷል። ነገር ግን ፈዒደቱ ሚን አያሚን ኡኸር ተብሎ ጉዳዩ ዑድሩ እንዳለቀ ወዲያውኑ ፈጥኖ መጾም አስፈላጊ ነው። ምንም እንኳ ቀጣዩ ረመዷን እስካልገባ ድረስ ሰፊ ጊዜ አለ ቢባልም በላጩ ቶሎ ግዴታን መወጣት። ሆኖም በራሱ ግዴለሽነት የቻለ አዘግይቶ ሌላ ረመዷን የገባበት ሰው ወንጀለኛ ነው። መቶበት ይጠበቅበታል በርካታ ቾካዊ ዘንድ ከመጾም በተጨማሪ ለእያንዳንዱ ቀን አንዳንድ ምስኪን በማብላት ከፋራ ማውጣት ይጠበቅበታል። ግልጽ የሆነ ደሊል ባይኖረውም የአብዛኞቹ ፉቃዎች አቅባል። ነገር ግን ዑድሩ ሳይወገድ ሌላ ረመባን ቢመጣ ማርገዝ፣ ማጥባት፣ መታመም በቂ የሆኑ ምክንያቶች ኖረው ሁለት ረመባን ቢያልፉ እንኳ ሲችሉ ፈጥኖ ቀባ ማውጣት፣ እስቲግፋር ማድረግ፣ ከቻሉ ተጨማሪ ሱና ጾሞችን መጾም ተመራጭ ይሆናል። ግዴታ ግን የሚሆነው በዑድር ምክንያት ከሆነ ያለፉት ረመባኖች ቀባ ማውጣት ብቻ ነው። ሶላትል ጀናዛ ቤት ውስጥ ሴቶች ተሰብስቦ መስገድ ይቻላል ወይም በተናጠል ቤተሰቦች ይቻላል? ሁለቱም በጋራም መስገድ ይቻላል፣ በተናጠልም መስገድ ይቻላል። በላጩ አንድ ላይ በዛ ያለ ሰው ጀማሀ ቢሰግድበት ነው የሚሻለው። ይሄን ማድረግ ያልቻለ ሰው በግሉም ይሁን የተወሰኑ ሰዎች ጋር ሆኖ ቢሰግድ ምንም ችግር የለም። ይህን እና የማሙናዊ ሌሎችም ገልጸዋል። ሌላው ሴት ልጅ ኢሕዳድ ማድረግ የምትችለው ለሶስት ቀን ከባሏም ውጪ የተባለው ሐዘን ከሌለባት። ሁሌም ሴት ልጅ ሒጃብንም በመጠበቅ መዘነጥ አለባት ወይ ሒና፣ ሽቱ፣ ኩል፣ ጌጣጌጥ የመሳሰሉትን ከቤቷ ውጭም በሕጃብ ከሴቶች ስትቀላቀለም የሚን በኢሕዳድ ጊዜ ነ እነዚህ ነገሮችን ማድረግ የለባትም ሴት ልጅ ለባሏ ከሆነ ዋጅብ ይሆንባታል ይሄን መተው ባሏ ሞቱ ሀዘን ላይ ከሆነ ያለችው ሽቶን ኩልን ጌጥን መተው ግዴታ ይሆንባታል ከባል ውጭ ያሉ ሰዎች በሚሞቱበት ጊዜ እስከ ሶስት ቀን ድረስ እነዚህ ነገሮችን ልተው ብትል መተው ተፈቅዶላታል መተው ዋጅብ ነው ሳየው ከባል ውጭ ከሆነ ከሶስት ቀን በላይ እነዚህ ነገሮችን በመተው ማዘን ኢሕዳድ ውስጥ መቆየት አይፈቀደላትም። ከኢህዳድ ውጭ አይፈቀድም ማለት ሌላ ጊዜ ማድረጉ ዋጅብ ነው ማለት አይደለም። ሐላል የተፈቀደ ነው። ሴት ልጅ መዋብ መኳኳል ትችላለች። ምንም እንኳ ጥያቄው ላይ እንደተባለው መዘነጥ አለባት ወይ የለባትም፣ መዘነጥ ከፈለገች ግን፣ አስፈላጊ ሆኖ ከተገኘ የሸሪሃውን መመሪያ ሳትጥስ ልታደርገው ትችላለች። ሴቶች ከሴቶች ጋር ሲገናኙ ከሸሪሃው ድንበር ሳይወጡ ተኳኩለው ተውበው መገናኘት መብታቸው ነው። ብታቸው አባሉ አጋ ስትገናኝ ነው መዋብ መኳኳል። ጥያቄው ላይ እንደተባለው መዘነጥም ጭምር ትችላለች አስፈላጊ ነው ከባሉ አጋ ሲል አጅርም ጭምር የሚያስገኝ ምክንያቱም ትዳር እንዲቀጥል በባልና ሚስት መሃል መዋደድ፣ መፋቀር፣ መፈላለግ እንዲኖር የሚያደርግ ይህ አጅር ያስገኛል። በባልና ሚስት መሃል እንደዚህ አይነቱ ነገር መኖር አለበት። አብዱላህ ብን አባስ እኔ ለባለቤቴ እዋባለሁ፣ ውሽቶ እቀባለሁ። ይሄን ላደርግላት እወዳለሁ እሷ ለኔ እንድታደርግልኝ እንደምወደው ሁሉ ብላው አይሻ ረዲየላሁ አንሃ ነቢ ከውጭ ሲገቡ በራቸው ላይ ቆመው አልገባም ብለዋል። ምን ነው ውስጥ ላቸው ይሄ ግርግዳ ላይ ስቀልሽ ምንድን ነው ሲሏት ለአንተ ነው ያሳመርኩበት ቤቱን ብለዋል። እናታችን አይሻ ስዕላ ሰል ያለበትን ነገር ባለማወቅ ስቅለው ነበር ይሄን ስዕል የሰሩት ቀብራቸው ላይ ይህን ስዕል ምስል እየሰሩ እንደሚቀጡ አታውቂም እንዴ? ወንጀል መሆኑን አታውቅም እንዴ? ብለው አነቢ ሱላት እኔም እንደዚህ ያደርኩት ትናንት ለማሳመር ነው በማለት አንስተዋል። ሴት ልጅ ለባሏ መዋብ፣ ንጹሕ ልብስ መልበስ ኢላላሌዳሪክ ተመራጭነት አስፈላጊ ነው። ሴት ከሴት ጋር ስትገናኝም ሙሉ ሆና ንጹሕ ልብስ ለብሳ በሀገሯ የተለመደ ጌጥን አድርጋ መገናኘት ትችላለች። ሒጃብን መጠበቅ ግዴታ ነው። ይህ ላይ መዋቡ ላይ ማጌጡ ላይ ከልክ ማለፉ ይሄም ብቻ ዋነኛ ጭንቀት ማድረጉ ተገቢ አለ። ሀያ አራት ሰዓት ወይም ቀን ሙሉ መስታወት ፊት መቆም ከልክ በላይ እንዲህ አይነት ነገር ወጪ ማውጣት አስፈላጊ ያደረግ በመጠኑ ሀገሩ ላይ እንደተለመደው እንደ ባሉ አቅም እንደ ራሱ አቅም ሴት ልጅ ሒጃቧን ከመጠበቅ ጋር ከሴት እህቶቿ ጋር ስትገናኝ ብትዋብ ምንም ችግር የለም። ከባሏ ጋር ስትሆን ግን ችግር የለው ብቻ ሳይሆን ልታደርግም ይገባታል። ሌላኛው ጥያቄ ለቅሶ ቤት የሰደቃ ያለው ሂደት ዙሪያ ያለው ሂደት እንዴት ነው? ሰደቃ ማድረጉ መብላቱ መጋበዙ ለማችን ኸይርን መስራት ለሱ ነየቶ፣ ምስኪንን ማብላት ለሱ ነየቶ፣ ጥሬ ገንዘብ መስጠት ለሱ፣ ኢስቲግፋር ማድረግ ለሱ፣ ሀጅ ማድረግ ጾም ካለበት መጾም ይቻላል። በዲኑም ተፈቅዷል። ከሰሐቦች መሃል አንዱ ወደ ነቢ መጥቶ፣ ያ ረሱለላህ እናቴ በድንገት ሞታለች እንደው ብትችል እንዲያርጉልኝ እንዲያደርጉልኝ ብላ ወስያ ምትናገር ይመስለኛል፣ ሰደቃ ላርግላት እንዴ ብሎ ጠይቋቸው፣ አሁን አድርግላት ብለዋል። ከሰደቃዎቹ ሁሉ ለሟች ይበልጥ የሚጠቅመው ሰደቃ ምን እንደሆነም ሲናገሩ ውሃ ነው ብለዋል። ውሃ ማጠጣት ነው ብለዋል። እዚህ የተራቡ የተቸገሩ ሰዎችን ሂደቱ ሸሪሃን በጠበቀ መልኩ ሆኖ ቢያበሉ ቢያጠጡ አርዶ ቢያከፋፍሉ ቤት ጠርተው ቢመግቡ ችግር የለው። የግድ ሁሉም ድሃ የሆን ምስኪን የሆንም አይባል፣ የተኛውም አንጀት ያለው በሙሉ ሰደቃ አለበት። በባና ቤት ሶላት አጀር አለበት። በባና ወደ ጉራ ሳያስገባ በጣም ሳይጋነን ካፊሮች አላዋቂ ሰዎች እንደሚያደርጉት ሶስተኛው ቀን ሶስተኛው ሳምንት አርባኛው ቀን ሳይሉ አብረውት ደግሞ ሰብስቦ ቁርአን መቅራት ሰብስቦ ሰላዋት ማውረድ ሳይኖርበት ሸሪያን በጠበቀ መልኩ ቢደረግ ምንም ችግር የለው። ሸሪያን በጠበቀ መልኩ የሚደረግ ሰደቃ ላይ ጥሪ ከቀረበ መሳተፍ ችግር የለው። ሄዶ ማገዝ ችግር የለ፣ መልካም ጥሩም ነገር። ሌላው ባሏ የሞተባት ሴት ቅቤ መቀባት ትችላለች የሚል ጥያቄ ነው። ለ ጌጥና ለቅንጦት ለመዝናናት ዝም ብሎ እንደዚህ ውበትን ለመጠበቅ ከሆነ አይቻልም። ለድርቀት ከሆነ ለሕመም ከሆነ ትችላለች፣ ምንም ችግር የለው። ቅቤ አስለመዳ ራስምታት የማይተዋት ከሆነ ሌሎች አይነት ችግሮች የሚመጡባት ከሆነ ችግሩን ለማስወገድ ያክል በመጠኑ መቀባት ትችላለች። እንደ ቅንጦት ከሆነ ይህን የሚጠቀሙበት ሁኔታ ካለ በዚህ መልኩ ይ ይከለከላል። ሌላኛው ጥያቄ ለቅሶ በተፈጠረበት ቀን ጀናዛው ከመቀበሩ በፊት ለቅሶ የመጡ ሰዎች ብር ይሰበስባሉ። የሰበሰቡት ብር ቅብር ማስፈጸሚያና በዛም ቀን ከሩቅ የመጡ እንግዶችን፣ ጎረቤቶች ምግብ ተሰርቶ ይመግባሉ። ይህ እንዴት ይታያል? የሚሰራው እዛው በሟቹ ቤትና ጎረቤት ላይ ነው የሚዘጋጀው ምግቡም የሚል የሟቹን ቤተሰብ እስካላ ደከመና ሟች ወስያ ባልተናገረበት ሁኔታ ላይ የሟችን የወራሽን ንብረት እስካነካ ድረስ የአካባቢው ሰዎች ተባብረው ይሄም ቢያደርጉ ምን ችግር የለም። በዛ ቀን እንግዳ ይበዛል፣ ሰው ይበዛል፣ ከሩቅ የሚመጣ ሰው ይኖራል፣ የሚደክምም ሰው ይበዛልና እንግዳን እንግዳ ለመሸኘት መተባበር ችግር የለው። ደርስ ላይ ትናንትና ለሟች ቤተሰቦች ጎረቤቶቻቸው፣ ዘመዶቻቸው ምግብ ሰርተው ሊያቀብሉ ይገባል ተብለው የቀረበላቸው ምግብ ደግሞ ኑን ብላ ብለው ጠርተው አብሮ መብላትም ይቻላል ብለናል የሚከለከለው የሟች ቤተሰቦች ከሟቹ ንብረት የሚሆን ከራሳቸው ተቸጋግረው ማብላቱ ነው ኒያሓ ውስጥ ይገባል ተብሎ የተከለከለው እማ የአካባቢው ሰዎች ተባብረው ይሄን ካደረጉ አፈጻጸሙ ላይ ሌላ ወንጀል ከሌለበት ምንም ችግር የለው ይሄም ላይ ቢሆን ልክ እንደ እድር እንደሚባለው የሚሰጡት ሰዎች እኔ የሞት የሞትኩ ቀን እንዲሰጠኝ በሚል ያ መስጠት የለባቸው፣ በተዓወን በመተባበር መልኩ ሊሆን ይገባዋል የሚሰጡት። ሌላኛው ጥያቄ አንድ ባሏ የሞተባት ሴት አራት ወር ከአስር ቀን ጨርሳ ስትወጣ አዲስ ልብስ መልበስ አለባት ወይ? እሷን ደስ እንዲላት ብለው የሚያደርጉት አዳን ከወጣች በኋላ ኒቃብ መልበስ አለባት ወይ? ጀዛኩሙላህ ኸይር ሴት ልጅ ዒዳ ላይ እስካለች ድረስ የጌጥ ልብሶችን መልበስ የለባት የተለመደ ተራ ልብሷን መልበስ ያለባት ቤት ስትቀመጥ የምትለብሰው የጌጥ ልብስ መልበስ የለባት ማለት ደግሞ ካፊሮችና አንዳንድ አላዋቂ ሙስሊሞች እንደሚያደርጉት የሀዘን ልብስ ብላ መልኩ ጥቁር የሆነ ወይም ደግሞ ራሱን የቻለ መልክ ይዘት ያለው ልብስ ትልበስ ማለት አይደለም ለኢሕዳድ ለዒዳ ራሱን የቻለ ልብስ የለውም። በሸሪዓችን ማንኛውን ሌላ ጊዜ የሚለብሱትን ልብስ ነው ለብሶ የዒዳ መቁጠር ኢሕዳድ ላይ መሆን የሚቻል። ባሏ የሞተባት ሴት አራት ወር ከአስር ቀን ስታጠናቅቅ፣ ከዛ በኋላ ከዚያ በፊት ትለብሶ የነበረውን ልብሷን መልበስ ትችላለች። አዲስ ልብስ መልበስ አለባት እንዲህ አይነት ልብስ መልበስ የለባትም ተብሎ የተገደበ ነገር በሸሪያው የለም። ወዲያውኑ አዲስ ልብስ ገዝታ ልብስ ማድረጉ እንደ ባህል እንደ አካባቢው ሰዎች ተተለመደ ሰዎች ማህበረሰቦች ከተቀበሉት ከዲን ጋ ሳያያይዙት አራት ወር ሙሉ አዘን ላይ ስለቆየች እሷን ለመጠገን እንድታገግም ለማድረግ ሰዎች የሚያደርጉበት ሁኔታ ካለ ዲን ነው ካላሉ ምንም ችግር የለው። እሷ ከተቀበለችው ማህበረሰቡ ዘንድ ከታወቀ አዳና ዒባዳ መቀላቀል የለበትም። በአራት ወር ከአስር ቀን ውስጥ የጌጥ ልብስን መልበስ ሌሎች ጌጦችን መጠቀም ተከልክሏል። እሺ መተግበሯ ዒባዳ። አራት ወር ከአስር ቀን በኋላ እንዲህ ትልበስ እንዲህ አትልበስ ተብሎ የተቀመጠ ገደብ የለም። ሌላ ጊዜ ሸሪዓው ያስቀምጠውን ስርዓት ነው ተከትላ መሄድ ያለባት። ኒቃብስ መልበስ አለባት ወይ? አው ሌላ ጊዜ ምትለብሰው ኒቃብ ኢሕዳድ ውስጥ ዕዳ ውስጥ ሆና ከዕዳ ውጭ ሆና ኒቃብ ውጭ ትለብሳለች። የሕጃብ አካል ነው ኒቃብ። ከኢሕዳድ ጋር ከሀዘን ጋር የሚያገናኘው ነገር የለም። አዘን ላይ ከሆነች አትልበስ፣ ስትወጣ ትልበስ ወይም ሆና አዘን ላይ በሆነችበት ጊዜ ግድ ትልበስ ስትወጣ ታውልቅ አይባል። መጀመሪያ ትልብስ የነበረውን ሒጃቧን አለባበሷን ለብሳ መቀጠል አለባት። አባት ልጁን በህይወት እያለች ብዙም ሳይቀርባት ከእናት ጋር ያደገች ሆነ እናት ስትሞት ከእናቷ ልጅ ወንድሟ ጋር የሆነች ሴት ልጅ ብትሞት ወይም ስትሞት አባት የጀናዛውን ስጡን ቅብር አፈጻጸሙ እኔ ይፈጽማለሁ ሲል ወንድሟ አልሰጥም እኔ ነኝ የምቀብራት ቢል ስህተት ነው። አባት በእርግጥ ታማ እንኳ አላስታመማትም ወንድሟ ነው ያስታመማት የሚል እሷ አገሌ ቅብረኝ ጀናዛዬን እሱ ይሸኝ በላይ ተናገረች ወስያ ካለ ቅድሚያ የሚሰጠው ለሱን። በገሌ ይቀብረኝ ብላ ወስያ የተናገረችለት ሰው ከሌለ ቅድሚያ የሚሰጠው አባቷ ነው። አባቷ በሕይወት እያለች አለመጠየቁ፣ አለማስታመሙ የእሱ ጥፋት ነው። በሱ ጥፋት ደግሞ የሚተሳሰበው አላህ፣ ልጆቿ ደግሞ የሚተሳሰቡት አጥፍቷል፣ አለመጠየቁ፣ አለማስታመሙ፣ ስትሞት መጥቶ ቀብራለው ካለ ልጁ ናት። በወስያ ከእሱ የሚቀደም ሰው እስከሌለ ድረስ እሱ ነው መወጣት ያለበት። አብረውም ሊያደርጉት ይገባል። ታማ ለመጠየቁ ትልቅ ጥፋት ነው፣ ዝምድና መቁረጥ ነው። አላህ ነው ዝምድናን ቀጥሉ ያለው። አላህ ቀጥሉ ያለውን ዝምድና በመቁረጡ ምክንያት ወላጆች አጠፉ ብለን እኛ እናጠፋ። ወላጆች በጎ አልሆኑልንም ብለን ትእዛዛቸውን አንጥሱ። ቢበድሉህም፣ ቢበድሉህም፣ ቢበድሉህም ለወላጆችህ በጎ ሆን፣ በመልካም ነገር ከጎናቸው ቁም፣ ታዘዛቸው ትብለዋለን። አላሁ ተዓላ አንድ ሰው ዘመዱ ክርስቲያን ሆኖ ቢቸገረው ብር ብንሰጠው መጠጥ ቢጠጣበት እኛ እንጠየቅበታለን ወይ የሚል ጥያቄ እንካ፣ መጠጥ ጠጣበት ተብሎ እስካልተሰጠው ድረስ አልያ ደግሞ እንደሰጠነው ቀጥታ ተቀብሎ መጠጥ ላይ እንጂ ሌላ ነገር ላይ እንደማያውለው እርግጠኛ ካልሆነን ወይም አብዛኛ ግምታችን ወደዚህ ካላመዘነን ስለቸገረው ብንሰጠው ምንም ችግር የለውም። ሊበላበት ሊጠጣበት ሊለብስበት ብለን የሰጠነውን አስካሪ መጠጥ ሄዶ ቢጠጣበት የሚጠየቀው እሱ ነው። እኛን ካጠጣ ካላለው ነው። አብዛኛው ሁኔታው እንደሚጠጣ ካልገባን ካልገመትን ችግር የለም። ያለው ተዓላ አዕለም። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ